ሪከርድ አርጉልኝ፣ ፍሬሙን ላምጣላችሁ። ከኔ በላይ አሁንም በጣም ነው ሞዳት እቺ ውሸተኛ ማርያምን አይደለም ይሄው ነው የገዛዋቸው። እንደፈለኩ ማድረግ ይችላል። እዚህ ፍሬም ውስጥ አርጊያት አመልካት ነበረ። አያችሁ፣ ተጨምራጋለ ለዚህ ሰገና። አሁን አቃጢ የሚለኝ አካል ካለ አቃጠ፣ ቅደጁ የሚለኝ ካለ ቀደው ጣልኩት። ይሄ ህፃን ልጅ ነው የቀደደው የገብርኤል። ስዕል አታምልኩም። ፃልጅ ነው ቤት መታ የቀደደችው ስለ እውነት ስላችሁ ተክለ ሃይማኖት ተክለ ሃይማኖት ይሰገድላችኋል። እውነት ነው። ገብርኤል ይኸው፣ እሺ፣ ራሱን ከዚህ ስዕል ለምን አላዳነም? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም በውጭም አለም ያላችሁ ሁላችሁም የመንፈስ ቅዱስ ልጆቼ እንኳን ለዋዜማ ለበዓለ መስቀሉ ለዋዜማ ዋዜማ አደረሳችሁ። ዛሬ በዚህ ለመምጣት የተገደድኩት ከሳምንት በፊት በሎዛ ሚዲያ ተገኝቼ ኢንተርቪ መስጠቴ ይታወቃል። ነገር ግን በዛ ኢንተርቪ ላይ እኔ መልእክቱን ያስተላለፍኩትን ለበጎ አላማ ባላንስ አርጌ ግራና ቀኝ ሁሉንም እንደሚመጥን አርጌ የተናገርኩትን ነገር ከነዛ ውስጥ ቅንጭብ ቅንጭብ እያደረጉ እያወጡ ያን መልእክት ለሌላ ፍላጎት እንደየስሜታቸው ስለለቀቁት እዛም ላይ ኢንተርቪ ሙሉ ኢንተርቪ ላይም አይታችሁት እንደሆነ ይህን ሙሉውን እዩት ብዬ ግብዣ ይሰጥቻለሁ። እየቆራረጣችሁ ግን ለተለያየ ዓላማ እንዳታውሉት የሚል ተናግሬ ያለሁ ይህ ማለት ደግሞ ያልኩት ነገር አልቀረም። አሁን ለሚፈልጉት አላማ በተለይ ከፊት ለፊታችን የሚመጣው የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት መስቀልን የምናከብርበት በዩኔስኮ የተመዘገበ ታላቁን በዓል የምናከብርበት ይህ በዓል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ በዓሏ ነው። የአደባባይ በዓል ከተባሉት አንዱ ነው። ስለዚህ በዚህ በዓል ላይ ደግሞ ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫ እና በዚህ ምክንያት በዓሉን ለማድበዘዝ የሚካሄደው አካሄድ ተገቢ አይደለም። አሁንም ወደኋላም ወደፊትም ሕግ የራሱ መንገድ አለው፣ የራሱ አካሄድ አለው። በራሱ መንገድ አሁንም እየሄዱበት እንደሆነ ከሕግ አካላትም ሰምቻለሁ። በሕግ መንገድ ሁሉን ጥያቄያችንን እንጠይቃለን። ከዚህ በፊት እንዲያደርጉልን እንደነበረ አሁንም እያደረጉ እንደሆነ አውቄያለሁ። በዚህ መሰረት ማንኛውንም ጥያቄ ካላችሁ በአካልም በስልክም ደውሎ መጠየቅ ይቻላል። ከዛ ውጭ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጣፎች ለእያንዳንዱ ይል። ከዛ ውጪ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው። እመቤታችን ድንግል ማርያም ለኛ ማንነታችን፣ ውበታችን፣ ክብራችን፣ አለኝታችን ናት። ስለዚህ በእመቤታችን ምንጊዜም ቢሆን አንደራደርም። ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝም ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝም በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም፣ በፍቅር፣ በጤንነት እንድናከብር ጥሬን አስተላልፋለሁ። እየቆራረጣችሁ ለምትለቁትም ምንም የሚጠቅም ነገር ስለሌለ ከለቀቃችሁ ሙሉ ሀሳቡን ልቀቁት። ካልሆነ ግን ለተለያየ ፖለቲካ ፍጆታ ሲባል እየተቆረጠ ከማይመለከተው ጋር እየተቆረጠ እየተቆረጠ የሚለቀቀው ነገር ለሌላም ሌላ መልእክት ስለሚሰጥ ከወዲሁ እንድትቆጠቡ በእግዚአብሔር ስም እያሳስ ጎበስ መከራ፣ ጦርነት፣ ቸነፈር፣ ስቃይ፣ ስደት ሁሉ መነሻው እምቤተ ክህነቱ ይመስለኛል እኔ አንዳንድ ጊዜ ዝም ብዬ ሳስብ እንደው እኛ አባት በእውነት አሁን ይሄ ከእርሷ አፍ ይወጣል መውጣት ነበረበት ስዕሏ ከሚቀደድ መቤታችን በመጥፎ ከምትነሳ እኔ ልቀደድ እኔ አስር ጊዜ ልሙት ሀያ ጊዜ ልሙት ብለው ያሉ ሰው በመስቀልለት በመስቀልለት በመስቀል አደባባይ ስዕሏን ይዞ መገኘት አይቻልም ብሎ ማወጅ እንደው ምን የሚሉት ክርስትና ነው? ምን የሚሉት አባትነት ነው? ምን የሚሉት ክህነት የቤተ ክህነት የቤተ ክርስቲያኗ ክህነት ነው? ምን ምን ምን ይባላል ይሄ በእውነት በየትኛው ሕግስ ነው በየትኛው የቤተ ክርስቲያኗ ቀኖና በዚህም በዓል ይሄንን ይዛችሁ ውጡ ያንን ስዕላት ቅዱሳት ስዕላት ነው ብለን የምንላቸው፣ ምን የተለየ መጥፎ ነገር ነው እንደ ይዘን የወጣ ነው? አሁን እኮ እርሶ ከሚሉት በጣም የተቃረነ ነው ይሄ ያሉት። ስለዚህ እኔ በእውነት በጣም ያሳፍራል፣ በጣም በጣም ያሳፍራል። እርሶ ገና ወይ የሆነ ማስፈራሪያ ስለደረሰበት መጀመሪያ ሞታለው ያሉት አሁን ተመልሰው እንደዚህ ሲሉ በእውነት ማፈር አለበት ሙሉ በሙሉ ማፈር አለበት። ምንም ይምጣ ምንም፣ እሞታለሁ ካለ አንድ አባት ዲ አሁን ወይ ደረሱ እኮ። ያያችኋል፣ በደንብ ነው የሚታዘቧችሁ። ያያችኋል እኮ ቅዱሳኖቹ። እንደው ብቻ ግን እግዚአብሔር ይሁን። ዞሮ ዞሮ ያው መንጋውን የሚጠብቅ አባት ስላጣ ነው እንደዚህ መከራውን ሁሉ እየተጋተን ያለ ነው። አንድ መስዋዕትነት የሚፈራ ጥቁር ዝም ብሎ ለአይን የሚታይ ጥቁር እንጂ የለበሰው ከልብ የጠቆረ አይደለም፣ በትክክል ከልቡን አይደለም። አባቶች ይሄ ጥቁር ልብሰ ተክኖ ነው የለበሱት። እኔ እንደዛ አድርጌ ነው ማየው። ማን ማንን እንደሚያጠፋ ያን እናያለን። ልንከባበር ያስፈልጋል። ከዛ ውጭ ግን ማንም ለማንን ተሸማቋ አይኖርም። ህግ አለ ሀገሪቱ ላይ ህግ እስካለ ድረስ ምድር ያለብን ይላል። አሁንም እችን በአስቸኳይ ይዞ እንደሚጠይቅልን ተስፋ እናደርጋለን። በዚህ ልክ ግን መደፋፈር ከመጣ እኔ ይህን ከማይ ሞት ይሻላል። ለኦርቶዶክሳውያን ኛ ታግሰናል። ሃይማኖት ተቋማት አሉ አብረን የምናገለግ ወጥተው እነሱ መግለጫ ሰጥተው እቺ ልጅ ለህግ እንድትቅርብ ማድረግ አለባት። ከዚህ በኋላ አብሮ መቀመጥም አያስፈልግም። ሃይማኖቴን ካላከበደን ምን ያደርጋል። ካልሆነ የነሱ አላማና የነሱ ተልቆ ካልሆነ ግን ወጥቶ ይቅርታ መጠየቅ አለባቸው። ዛሬ መጮህ ያለበት ኦርቶዶክስ ብቻ አይደለም፣ ፕሮቴስታንቱ ጭምር ወጥቶ ነው። ይሄ እኔ አይደለም ድንግል ማርያም በዛ ውስጥም አትቀደድ ድንግል ማርያም በዛ ውስጥም አይተፋባል። መንግስትም በአስቸኳይ በህግ ቁጥጥር ስር ሊያውላት ይገባል። ጽዋ ከሞላ አስቸጋሪ ዛሬም ከለባት ከባዋታል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያረገዘቻቸውን ሁለት መንታ ልጆቹ ጭቃ ውስጥ ርገጭ ስላሉ ይሄ ለሀገርም ምህረትን አመጣ ቅስፈትን እንጂ ይሄ አሁን እናትየዋ የሮጠች ሚዲያ ላይ የምትለው ነገሩ ኖ አይናችን ናት ድንግል ማርያም፣ ሃይማኖት ደግሞ ከምንም በላይ ስንሴቴ። ይባስ ብለው ስዕሎቿ እኛ እጣን አጥነን አክብረን ሰላም ለኪ እያል የምንሰግድበትን ስዕሎቿ ወደ መቅደድ ደረጃ። ለምን እኔ አይቀዱኝም? ከዚህ ይልቅ ለምን እኔ አያርዱኝም? ለምን እኔ አያጠፉኝም? ለምን እኛ አልሞትም? ለምን ሀያ ጊዜ አልሞትም? የእናታችን የድንግል ማርያም ስንቀል ይነሳል። ግዝሙታል። ግዕዝ መቼም አይሞትም። እንደውም ያብባል። ግዕዝ ከኢትዮጵያ አልፎ የዓለም ቋንቋ ይሆናል። ግን ያደጉ አገሮች ለምንድን ነው ግዕዝን የፈለጉት? ግን አይናችንን አተንኩ። ድንግል ማርያም አይናችን ነው። ግዕዝ አይናችን ነው። ለምን በዚህ ልክ ያሳድዱናል ታዲያ? ከዚሁ ቤተክርስቲያኑ ለምን አያፈርሱ? ጳጳሳቱ ከቅዱስ ፓትርያርኩ ጀምረው አዝነው ያሉት በዚህ ልክ ለኢትዮጵያ ኦርቶዶክስ ተዋሕዶ ዛሬ አርብ ነው። እሁድ ግን ይመጣል።